ከሰርጀሪ ወደ ሹፍርና ሃይማኖት ከስብሰባ ወጥታ ወደ ቤት ለመሄድ ስለተቻኮለች 7000 ላይ ደውላ አዲካ ታክሲን አዛለች። ቀኑ ዝናባማ ስለነበር ታክሲው እንደመጣ ጸጉሯን በያዘችው ፎልደር ሸፍና ሮጣ ትገባና ለሹፌሩ ሰላምታን ታቀርባለች። ዕድሜያቸው ገፋ ያሉት ሹፌር በፈገግታ ሰላምታዋን መልሰው ጉዞአቸውን ያስጀምራሉ። ሃይማኖት በሐሳብ፣ ወይ ጉድ ምን ነው በዚህ ዕድሜያቸው ጧሪ ቀባሪም የላቸው? ብላ አሰበች። መለስ ብላም ለነገሩ ጠንካራ ናቸው ቢኖራቸውም ቤት መቀመጡ እርጅናን ከማባባስ የዘለለ ጥቅም የለውም። ግን ለወጣትም ቢሆን ከባድ የሆነውን ስራ እንዴት እየተወጡት ይሆን እያለች ራሷን በጥያቄ ማጣደፏን ተያያዘችው። ራሷን ስትጠይቅ ራሷ ስትመልስ ቆየች። ነገር ግን በመሃል አንድ ነገር ትኩረቷን ሳበው። የሹፌሩ ስልክ በተደጋጋሚ ይጠራል፣ ይነሳል። በስልኩ ውስጥ ብዙ እንኳን ደሳለ መልእክትና ምርቃት ይጎደጎዳል። ነገር ግን ይሄ ግር ያላት ሃይማኖት ስልኩ ፋታ ሲያገኝ ጠብቃ፣ እኔ ምለው ጋሼ ምን ተገኝቶ ነው ይሄ ሁሉ ምርቃትና ምስራች? አለቻቸው ፈገግ ብላ። ያኔ ነበር ሽማግሌው ነገሩን ሁሉ ያስረዷት ይገርምሻል ኔ ልጅ አሁን ነው ቀዶ ጥገና አድርጌ መውጣቴ አሏት። ግራ ተጋባች። እርሶ ነውት ቀዶ ጥገና ያደረጉት ብላ ድንግጥ አለች። የለም የለም እኔ የአይን ስፔሻሊስት ነኝ። ታዲያ አንድ ሕፃን የዓይን ቀዶ ጥገና አድርጌለት መውጣቴ ነው። በሰላም በመጠናቀቁና የተሳካ በመሆኑ ነው አሁን የሰማሽውን ሁሉ የሚሉኝ አሏት። ሃይማኖት ነገር ዓለም ሁሉ ግራ ገባት። አልታወቃትም እንጂ አፏን ከፈት አድርጋ አይኖቿም አንዴም ሳይርገበገቡ ነበር ስታዳምጣቸው የነበረው። እውነቶትን ነው አለች አለማመኗን መገረሟን እያሳየች፣ ልክ ነሽ ብዙ ሰው አያምነኝም አሉና መታወቂያቸውን አሳዩአት። እኛ ሀገር ሹፌር ሁሉ ተሳዳቢ፣ አጫሽ፣ ነጭናጫ፣ ሱሰኛ ነው የሚመስላቸው ብዙዎች። ነገር ግን እውነታው ከዚህም የራቀ ነው። እኔም ከሰዎች ጋር ማውራቱና መገናኘቱ ደስታን ስለሚሰጠኝ በትርፍ ጊዜ ሹፌር ነኝ። የቀን ገጠመኞቼ ለዕድሜና ለጤና መርዘም ትልቅ ድርሻ አላቸው። ብዙዎችም እንዲሁ እዚህ ሲሳፈሩ አግኝቼ የአይን ችግር ያለባቸውን አክም ያለው ሹፍርና ደስታዬ ነው አሏት። ሲያወሩ ፈገግታ ማይለያቸው ሽማግሌ ይገርማል፣ አለች ሃይማኖት። ማወራት ሁሉ ተስኗት ጨዋታውን ወዳው መዳረሻዋ እንኳን ቀረበባት። በመጨረሻም አንድ ነገር ጠየቀቻቸው። ግን ከድካም ጋር አዋጭ ነው የኔ ልጅ አሉ አሁንም በፈገግታ። ከሹፍርና ስራ ትልቁ ትርፍ ሰው ነው። ብዙ ሰው አውቄበታለሁ። ችግሬን የሚፈታ ችግሩን የምፈታለት ብዙ ወዳጅ ሰጥቶኛል። የገንዘብም ነገር ደህና ነው። ያው አዲካ መቼም ተቆራጩ አስር ብር መሆኑን ሰምተሽ የለ ገቢዬ ሁሉ ወደ እኔ ስለሆነ ድጋፌ ነው። ታዲያ ይሄ አዋጣ አሏት። ልክኖት አለች ሃይማኖት። ለስንብት እጇን ዘርግታ በአድናቆት አይን እያየቻቸው! ደህና ዋሉ ብላ ወረደች። አንዳንድ ሰው እንደዚህ ነው። ከገንዘብ ባሻገር ያለውን የሥራ ትርፋይቶ ለደስታው ይሰራል አለች በልቧ። ሰናይ ጊዜ ተመኘን።